ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች፣ እንዴት አደራችሁልኝ? እንደና አደራችሁ፣ እኔ አለውላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ የኔ ውዶች፣ የኔ ማሮች፣ የኔ ምርጦች፣ የኔ ፎንቃዊ፣ የኔ የኔ ምን ልበላችሁ፣ ኔ የኔ የብቼ ቤተሰቦች ማለት ነው፣ የኔ ሁሉ ነገሮች ማለት ነው። አላችሁልኛ? እኔ አለላችሁ። እግዚአብሔር ይመስገን፣ በጣም ደህና ነኝ ማለት ነውና ያው እንደምታውቁት ትናንት ብዙ ሰዓት ብዙ ትናንት ሀይሚ እና ብሩክ የለቀቁትን ቪዲዮ ካያችሁ በቃ ብዙ ሰው ኮምፕሊንስ ያደረጋቸው የነበረው በቃ ተጋቡ፣ ተጋቡ፣ ተጋቡ፣ ተጋቡ፣ ተጋ በጣም ብዙ በጣም ብዙ ኮሜንት ተጋቡ። እናንተ የሰው ልደት ከምደግሱ የሰው ሰርግ ላይ እየሄዳችሁ ከምበሉ ተጋቡ፣ ተጋቡ። በጣም በጣም ብዙ ሰው ኮምፕሊንስ ያደረገላቸው የነበረው ተጋቡ እና እነዛን ቆንጆ ቆንጆ ልጆችም ወለዱ። አራት ልጆች አደቅዳቸው ያው አራቱ ልጆች ገና ሳይወልዱ ያው ታሪክ እየሰሩ ነው ማለት ነው። እና ለእናትና ለአባታቻቸው እና ብዙ ሰዓት ተጋቡ ተጋቡ፣ ምንም አንጀት አትብሉ ተብለው በጣም ብዙ ሰው ይብን ከታላቅ ወንድም እስከ ቤተሰብ ጀምሮ ተጋቡ፣ ሰርግ በልጅነት ነው፣ ትዳር በልጅነት ነው እየተባሉ እየተመረቁ ነው እና ያው ታቃላችሁ ትናንተ ሀሚም አንጀት ስትበላ ብሩክም አንጀት ሲበላ ዳልዳር ይላል ማለት ነው። ለምን አስበሸል ያታለ ስትለው የኔ ልደት ዛሬ ሆኖ የአንቺ ልድ በማግስቱ ሲሆን ማለት ነው። ይሄ ማለት አይሚ ቀኔ ነው፣ ሰርጋችን ሁድ ሆኖ ሰኞ ደግሞ ልደታሽን ስናከብር ይላል ማለት ነው እና ባይዘዌይ በጣም በጣም ደስ ይላል እና በጣም ሶሻል ሚዲያ ላይ ከተዘዋወርኩት ነገር ኢቨን እኔ እንዴት እንዴት አድርገው እንዳቀነባበሩት እራሱ አላቅም ማለት ነው። ሀይሚ ቬሎ ለብሳ ብሩክ ሱፍ ለብሶ ማለት ነው እና ገና ሳይጋቡ ሰርጉ ሳይመጣ ልጆቹ ተሞሽሮ አልቋል ሀይሚና ብሩክ ማለት ነው። ና ብዙ ሰው ኮሜንት ለችግር የለውም ብሩክ ይውል ለወጪው፣ አታስብ እየተባልክ ነው። ለሰርጉ ወጪ አታስብ እሱ የሚያሳስብ ከሆነ እችን የመሰለ ክች ልጅ ከእጅግ ሳትወጣ ቀድመክ አግባት ቀድመክ አግባት አግባት ተብለካል እና ያው ይጋባሉ ማለት ለምን ያው ብዙ ሰው ተጽዕኖ ተጽዕኖ እንትን ይልባቸዋል ማለት ያ ብዙ ጊዜ ተጽዕኖ ያደርጋል ማለት ትናንት ኮሜንት እንኳን ሲጻፍላችሁ የነበረ ብሩክና ሀይሚ ተጋቡ ብሩክና ሀይሚ ተጋቡ እንጂ እስከ መቼ ምናምን በጣም ተብላችኋል ማለት ነው እና ብዙ ዓመት ያው በፍቅር ረጅም ዓመት ቆያችሁ። ሜቢ አንድ ዓመት ነው ምናምን ማለት ነው። የሰው ልጅ ይሄን ያህል ከተጠናና ይሄን ያህል ከተላመደ አይበቃም አይበቃም? አድጋችኋል፣ አንተም እሷም ለአቅመ ሔዋን ደርሳችኋል። ብትጋቡ ብን ችግር አለው? ተጋቡ ውስጥ ተጋቡና ሰርግ እንብላ። እኛ ባንመጣ በሶሻል ሚዲያ ላይ እንበላለን። የእናንተ ሰርግና ብዙ ሰው በጣም ኮምፕሌንስ ያደርጋቸው ነበረ ማለት ነው እና በጣም ሚና በጣም ደሳስ የሚሉ ኮሜንቶች አሉ። ግን ከብዙ ኮሜንታተሮች አሁ ተጋቡ እንጂ እንዴ! ተጋቡ እንጂ በቃ በጣም ተጋቡ በቃ ተጋቡ ተጋቡ። ብዙ ሰው የእናንተን መጋባት ይፈልጋል ማለት ነው እና ተጋቡ ተጋቡ፣ ምን ጠብቃላችሁ? እና ያው ሀይሚሻም ብንጋባ ምናምን ደስ ይለኛ ማለት አንተ ደግሞ የፍቅር ሰውና ነበረ በስስት ነው የምታይ ከቀስልምልም እያለች አንዴ በዚህ ጋር ከበጉን ትመጣብካለች ትኮረኩርካለች ካለች እጇን ታስገባለች ቆንጥጥካለች፣ ምናምን ማለት ነው። ሀይሚ ባይዘዊ እጇ አያርፍም ከብሩክ ጋ ስትሆን። በቃ ትንኩስ ልምድ እኮ ነው ባይዘዊ ማለት ነው። ትንኩስ ምናምን ነገር በቃ እሱን ካላቀጠለችው ደስ አይላትም። ብስጭጭጭጭጭ ትማረግ ትወዳለች ማለት ነው። እና ያው እንድትጋቡ ነው የምንፈልገው። ለምን ኢቨን እንኳን ትናንት በልደታችሁ ልደቱ ሲከበር እንኳን የሀብትሽ ልደት ሲከበር ምንድን የተባለው እኛ እናንተም እንደኛ ተጋብታችሁ ልደታችሁን ኮምፕሌንስ ያደረግ ራሱ ሀብትሽ ልደታችሁን እንደኛ እንድታከብሩ ያብቃችሁ ከነ ልጆቻችሁ፣ አራቱ ልጆች ማለት ነው። እና ያው ሀይሚ አራቱ ልጆች መቼስ በአንዴ በስንት ዓመት እንደምትወልጁ ባናቅም በአመት በአመት በአመቱ ከስድስት ወር በአመት ከስድስት ወር ይወለዳል ማለት ነው። እንደዛ እንደዛ ወለሽ እኮ አራቱንም ልጅ አንዴ ትወልጃለሽ። ከአራቱም ልጆች ጋር ልደትሽን ታከብሪያለሽ። በዚህ ሁለት በዚህ ሁለት ሁለት ሴት ሁለት ወንድ ማለት ነው እና በቃ ታው ሻሞናት ታጥፉ፣ ኬኩን አትመንቀሩ እያለሽ እየተዳረቅሻቸው ከልጆችሽ ጋር ልደትሽን ታከብር ያለሽ እና ወንዶች ሁለቱም ወንዶቹ ቡቡዬን የሚመስሉ ናቸው፣ ሴቶቹ ደግሞ ድምቀቴን የሚመስሉ እንደናንተ ሁለታችሁን ቀዬ ናቸው፣ ቆንጅዬ ናቸው። አቤት የምትወልዱልሽ፣ አቤት አቤት፣ መልከኛ ነው የሚሆኑ በቃ መልከኛናት የሆነት መልከኛ ነው የሚመስሉት ማለት ነው እና ኦ ማይ ጋድ መልከኛ መልከኛ ከመልከኛ መልከኛ በቃ መሚያማምሩ ልጆች ናቸው የሚወዱት ማለት ነው። እና ቀልዱን ቀልዱን ተውና ይሄን ነገር አስምሩበት። ቀልዱ ይቅር የእውነት ነው የምላችሁ ሀይሚና ብሩክ ማለት ነው። ቶሎ ተጋቡ እና ልጆቻችሁን ውለዱ። ቶሎ ተጋብታችሁ ለመውለድ ያብቃችሁ። ለምን መሰላችሁ? እናንተ ምንም ችግር የለም፣ ለስፖንሰሩ ቃል ገቡላችሁ። ኮሜንታተሮች ችግር የለውም፣ ችግር የለውም። ከፈለጋችሁ ዱባይ መታችሁ፣ ሰርጋችሁን እንደ አብሬሽ እና እንደ ሩታ ታደርጉታላችሁ። በቃ ኮምፕሌን ያደረጉላችሁ ነበር እና ያው በጣም በጣም ደስ ይላል እና ያው ለምን ብዙ ሰው የእነሱን ደስታ ሀብት ምሽም ኮምፕሌን ያደረጉት ከፍቅራቸው አንጻር ነው። ለምሳሌ እንደዚህ ደስ የሚያስቀና ፍቅር ስላላቸው ነው፣ እንደዛ ኮምፕሌን የተደረገላቸው ለምን በጣም የሚዋደዱ ሰዎች ናቸው። ታውቃላችሁ ያው እያየናቸው ነው ያው ነው ያሌለ ነገር ቢሆንም ሚዲያ ላይ አይወጣም ማለት ነው እና በጣም የሚዋደዱ የሚፋቀሩ ሰዎች ናቸው እና እንትን ይላሉ። ለዛ ሀናብትሽ እንኳን በቃ ሲመርቋቸው አይደርስም ብላችሁ እንዳሁን የትልቅ ሰው ምርቃት ይደርሳል። ሀይሚና ብሩክ ሰምታችኋል፣ ተጋቡ። ተጋብታችሁ ውለዱ ውለዱ። በቃ ቢያንስ ብዙ አትቆዩ፣ ብዙ ከሄዳችሁ ጥሩ አይደለም እና ቶሎ ተጋቡ፣ ለመጋባት ያብቃችሁ ምናምን ነው ተብላችኋል ማለት ነው። እና ቶሎ ተጋቡልን የእኛ ጽቡቆች፣ ማለት የሶሻል ሚዲያ ድምቀቶች። እና ያው እኔ በጣም ኮሜንቶች በጣም በጣም ኮሜንት አነባለሁ። በፍርስ የሚያደርገው ኮሜንት ነው። እና በቃ በጣም ደስ ያለኝ ኮሜንት በእንትን አትሉም፣ ለምን አትጋቡም? ተጋቡ ተጋቡ፣ በጣም ተጋቡ ተጋቡ ከታ ከተጋባችሁ በኋላ ደግሞ እነዛ አራት ልጆች ይመጣሉ ከእናንተም ከአራት ልጆች ጋር ልደታችሁን ታከብራላችሁ ማለት ነው፣ አንድ ላይ ማለት ነው። እና ኦ ማይ ጋድ ታድላችሁ ማለት ነው። አራታችሁ አራት ልጅ በቃ፣ አራት ልጅ በቃ፣ ሰው የተመኘውን ነው የሚበላው። በቃ ሰው አራት ልጅ ካለ አራት ነው የምትወሉት እናንተ ማለት ነው ከነዚ ከቁንጃጆቹ ልጆች ጋር እንትን ነው ይሄ ፎቶ ደግሞ አቀነባብሮ ምናምን ሀይሚን አስወፍረዋታል ማለት ነው እና ስክሪንሾት ነው ያነሳሁት። በጣም የሚያምረው ግን በቃ ይሄን ያለው የእናንተ መጋባት የምንፈልገው ማለት ነው። በቃ የእናንተ አንድ ላይ መሆን የእናንተ አንድ በአንድ ቤት ውስጥ በአንድ ጎጆ ውስጥ እንድትኖሩ የምንፈልገው እያቸዋለሁ። እንደዚህ ነው የምንጨነቅላችሁ፣ እና ተጋብታችሁ ጥሩ ሕይወት እንድትኖሩ ነው። የትዳራችሁ የአብራም እና የዛራ እንዲሆንላችሁ ነው የምንፈልጉት እና ቶሎ ተጋቡ። በቃ አሁን ጥያቄያችን መልሶልን አደለ? ቤተሰብ የእውነት ነው። በቃ ተጋቡ እንዴ፣ ዝም አትበሉ። የእውነት ዝም አትበሉ። በቃ ተጋቡ ብዙ ጊዜ በቃ ተጋቡ፣ ተጋቡ ነው ምን። እናንተ ምን ያሳችውል? ብሩክም ይሰራል፣ ሀይሚም ይሰራል። ለምን አትገቡ ወይ ጋሻ አይፈቅዱም? ጋሻ ያረ ለአንተ ኦኬ፣ ጋሼ ወዲያው በአንዴ ን አያመላልሶ ክም እራሱ ብሎ ሽማግሌ ስትልክ ማለት ነው። ያ ያኛው የተከበረው ልጅ ያ ጸባዩ ቆንጆ ጸባዩ ሸጋ ልጅ አይደለ? ለእሱም ማረ በአንዴ ነው ለሀይሚ የምሰጠው ነው የሚባለው ጋሼ እንኳን ማለት ነው። ያ እሙሹ እንኳን ትፈቅዳለች። ችግር የለም ጋሼ፣ አትደራደር። ችግር የለ የጥሎሽኑም ነገር አታስብ ብለዋል ኮሜንታተሮች ማለት ነው። አለንለህ ብራ፣ ቡቡዬ እና አለን ልክ እሱ ብለው ካል ማለት ነው። እና ኤኒዌይስ በጣም አዝናኝ ኮሜንቶች ምናምን ነበሩ። ትናንት የለቀቁ ትናንት ቪዲዮ አልለቀቁም ይመጣሉ ምናምን ብዬ ነበረ። ስጠብቅ የነበረው ከትናንት ወዲያ በሀይሚ ቤት ነበር የተለቀቀው። ዛሬ ወይ ይመጣሉ ዛሬ ይመጣሉ ብዬ አስባሉ። ለምን ትናንት ቪዲዮ አልሰሩም? ያው ጀስት በሀብትሽ ቤት ነው የበርዝዴይ ፕሮግራም መልካም ምኞታቸውን የገለጹላቸው ለወንድሞቻቸው እንኳን ተወለዳችሁ ምናምን ያሉት ማለት ነው። ዛሬ ይመጣሉ ብዬ አስባለሁ። ዛሬ ሲመጡ ያው መልስ ይሰጣሉ። ለምን እንደሆነ ታውቃላችሁ መልስ የሚሰጡት? ኦልሬዲ ብዙ ጊዜ ኮሜንት ያነባሉ እና ሃይሚን ያነብሩ ደስ የሚለው ነገር ኮሜንት ያነባሉ። ይሄን እንደዚህ ራሱ በጣም በሶሻል ሚዲያ ላይ ሲዘዋወር ምናምን ሰው ሼር ያደረግላቸዋል እና እንትን ይላሉ፣ ያ ያሉና መልስ ይመልሳሉ። እና ያው ካሁኑ የሉ ሱፍም ተዘጋጅቶ ልሃል ብሩኬ፣ ሃይሚን ቤሎ ሉ ተዘጋጅቶ ልሻል ተሰርቶሽ ተሰርቶልሽ ማለት ነው እና ያን ያን ኮምፕሌን ስለሚያደርጉ ሰው ብዙ ጊዜ ያው ይመልሳሉ እና በቃ ሀይሚሻ ብንጋባ ምን ይመስልሻል? ነው የሚላት እርግጠኛ ነኝ ዛሬ ማለት ነው። እና ያው ሀይሚ የጋብቻውን እንትን እንደምትቀበይ ተስፋ አድርጋለሁ። ግን ማ ያው ወደፊት መጋበታችሁ አይቀርም። ሁሉም ነገር ጊዜው ሲደርስ ነው እኮ እኛ እኛ እንቾኩላለን። ያው ብዙ ጊዜ የእነሱን መዋደድ እና የእነሱን መፋቀር ስለምንወድ ለምን አንድ ላይ ስለምናያቸው የበለጠ ደስ ይለናል። የእነሱ ደስታ ማለት ነው እና ያው ምን በዚህ ምድር ላይ የማይሆን ነገር የለም። ነገር ግን ሁሉም በሰዓቱ እና በጊዜው ነው የሚሆነው። እኛ ስላሰብንም አይደለም እና ባይዘዊ ሀይሚና ብሩክ እንደዚህ አይነት አስተሳሰብ ነው መሰለኝ ያላቸው እና ብዙ ጊዜ ያው ኮምፕሌን የሚያደርጉት ሁሉም ነገር ሰዓቱን ጠብቆ ጊዜውን ጠብቆ ይሆናል መሆን ያለበት ነገር ነው የሚሉት እና ያው ብሩኬ ቡርኬ ደግሞ እንደምታውቀው ታውቃለች የቅድና የፕሮግራም ሰው ነው። ለምን አይሆን በቅድና በፕሮግራም የሚጓዝ የፕላን ሰው ነው ትላለች የፕላን ሰው ነው እና ቡራ እና ቡራና ሀይሚ ያው እንድትጋቡ በጣም ደስ ይለናል ነው የምንላችሁ ማለት ነው። ለምን እኛ የእናንተ ሰርግ ስለምብላ ስለምንፈልግ የእውነት ብራና ሀይሚ ከተጋቡ ኢትዮጵያ ሄጄ ነው ሰርጋችሁን የማየው። ዱባይ ከዱባይ ሳይሆን ያው ቤተሰብ ግዴታ ሰርጉ የሚሆነው ቡታጅራ ነው። ኤኒዌይስ ቤተሰብ ዛሬ ይመጡልናል ብለን እናስባለን። ድምቀቶቼ ባይ።